የመጨረሻው ቀን ትላንትና ታሪክ፣ ነገ ምስጢር፣ ዛሬ ደግሞ ስጦታ ነው። ጊዜ እየሮጠ መሽቶ እየነጋ ነገ ዛሬ፣ ዛሬ ደግሞ ትላንት እየሆነ ይሄድ ይሄድና አንድ ቀን ይመጣል። ነገ የሌለው ቀን ይሄ ቀን የመጨረሻው ቀን ይባላል። ምስጢር ስለሆነው ነገ፣ ስለሌለው የመጨረሻው ቀን እስቲ አብረን እንመርምር። ሁላችንም የሚኖረን የመጀመሪያው ጥያቄ ይሄ ቀን መቼ ነው የሚል መሆኑ አያጠራጥርም። ስለ ትላንት የሚነግረን ታሪክ ሲሆን፣ ስለ ነገ ደግሞ የሚነግረን ትንቢት ነው። ስለ ነገ የተተነበዩ ብዙ ትንቢቶች አሉ። የሁሉንም ትክክለኛነት ለማረጋገጥ መሞከር ከባድና ብዙ ጊዜ የሚፈልግ በመሆኑ ሁሉንም ለመመርመር ስንሞክር የመጨረሻው ቀን ራሱ ደርሶ እንዳንረዳው በማለት ትቸዋለሁ። ነገር ግን የጊዜ ባለቤትና አስተዳዳሪ የሆነውን የእግዚአብሔርን ቃል ብንመረምር ሚስጥር ስለሆነው ስለ ነገ ከባለቤቱ አፍ እውነት የሆነውን ነገር ማወቅ እንችላለን። የመጀመሪያው ጥያቄያችንን መጽሐፍ ቅዱስ ላይ ብንጠይቅ የመጨረሻው ቀን መቼ ነው ብለን መጽሐፍ ቅዱስ የሚሰጠን መልስ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይለናል፣ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዚህ ስለ መጨረሻው ቀን በምንመረምርበት ጊዜ ልናውቅ የሚገባው የመጀመሪያው ነገር ትክክለኛው ቀንና ሰዓት አለመታወቁን ነው። ነገር ግን እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ፣ አንባቢው ያስተውል ተብሎ እንደተጻፈ የተነገሩት ትንቢቶችን በማንበብና በማስተዋል በሚፈጸሙ ጊዜ በዚያን ጊዜ መጨረሻው ይመጣል እንደሚል ቃሉ፣ በየትኛው ጊዜ ውስጥ እንደሚሆን ግን ማወቅ ወይም ማስተዋል እንችላለን። ጌታችን ኢየሱስ ክርስቶስ በሚወለድበት ጊዜ የትንቢቶችና የሕግ መጻሕፍትን በእጃቸው የያዙት የካህናት አለቆችና የሕዝቡ ጻፎች ስለ መሲሁ የተነገሩትን ትንቢቶች ጠንቅቀው ቢያውቁም ባለማስተዋላቸው እነርሱ ቁጭ ብለው ከሌላ ሀገር የመጡ ኮከብ ቆጠራን የሚያውቁት ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምሥራቅ ወደ ኢየሩሳሌም መጡ። በዚህም ጊዜ ከንጉሡ ሄሮድስ ጀምሮ ሁሉም ደነገጡና፣ ሄሮድስ ካህናቱንና የሕዝቡን ጻፎች ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም ከተጻፉት ትንቢቶች መካከል አንብበውለት በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ያደረገውን ተመልከቱ። ሰብአ ሰገልን በሚስጢር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ከካህናትና ከጻፎቹ ቦታውን፣ ከሰብአ ሰገል ደግሞ ጊዜውን አጣርቶ ሰብአ ሰገልን ሂዱ ስለ ሕፃኑ በጥንቃቄ መርምሩ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። ይህም የአይሁድ ንጉሥን እንደተወለደ አግኝቶ ሊገድለው በማሰብ ነበር። ከዚያም ሰብአ ሰገል ወደ ሄሮድስ እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ሲሄዱ የጌታ መልአክ ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ ሕፃኑንና እናቱንም ይዘ ወደ ግብፅ ሽሽ አለው። ዮሴፍም ሸሸ። ከዚያም ሄሮድስ ካህናት በነገሩት ቦታ ማለትም በቤትልሔም አውራጃ ሰብአ ሰገል በነገሩት ጊዜ ውስጥ በእርግጠኝነት ልጁን ባያውቀውም፣ ትክክለኛ ቀኑን ባያውቅም ከሰብዓ ሰገል እንደተረዳው ዘመን በቤተልሔምና በአውራጃዋ የነበሩትን ሁለት ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ከዚህ ታሪክ የምንረዳው አንደኛ፣ ልክ እንደ ካህናቱ ሁሉ ትንቢቱን የያዘውን መጽሐፍ ይዘን ባለመመርመራችን ብቻ ስለ አፈጻጸሙ ሳናውቅ እንዳንቀር፣ ይልቁኑ እንደ ሰብአ ሰገል ጠቢባንና ዘመኑን የምናውቅ እንድንሆን እንደሚያስፈልገንና ሁለተኛ ከሄሮድስ ተግባር የምንማሩ ደግሞ ትክክለኛ ጊዜውንና ቦታውን ለማወቅ ቢቸግረን እንኳን አጠጋግተን ተቀራራቢውን ጊዜ እንድንገምት የተነገሩትን ትንቢቶች ልናስተውል እንደሚገባ ነው። በዚህም መሰረት ስለ መጨረሻው ቀን የተነገሩ ትንቢቶችና አፈጻጸማቸውን እንዲሁም የመጨረሻውን ቀን መድረስ ስለሚገልጹ ምልክቶች በመጽሐፍ ቅዱስ የተጻፉትን አንድ በአንድ እንመለከታለን። አብራችሁን ቆዩ። ታላቁ ሐውልት። ይህ ትንቢት በትንቢተ ዳንኤል ምዕራፍ ሁለት ላይ ናቡከደነጾር የሚባል ንጉሥ ያየው ሕልም ላይ በግልጽ የተቀመጠ ትንቢት ነው። ይህንን ትንቢት በሚገባ ለመረዳት በጊዜ ሰሌዳ ወደ ኋላ ሄደን ስለተነገረበት ተነገረበት ጊዜና ስለ አፈጻጸሙ ለመረዳት እንሞክር። በመጽሐፍ ቅዱስ ዋና ዋና የሚባሉትን የታሪክ ክስተቶች ብንመለከት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። የፈጠረው ሰው ኃጢአት ሠርቶ ከሄደን ገነት ተባረረ። ሰዎች በምድር ላይ በዙና ኀጢአት ሠርተው የጥፋት ውሃ ሆነ። ኖ መርከብ ሠራ። በኖ መርከብ የተረፉት ሰዎች በምድር ላይ በዙ። ከዚያም ባቢሎንን ገነቡ እግዚአብሔር ግን በተናቸው። እግዚአብሔር አብርሃምን መረጠ። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ እስራኤል ተባለ። ያዕቆብ ዐሥራ ሁለቱን የእስራኤል ነገድ አባቶች ወለደ። የእስራኤል ልጆች በግብፅ ምድር በባርነት ኖሩ። እግዚአብሔር ሙሴን አስነሥቶ ነፃ አወጣቸው። በምድረ በዳ ተጉዘው በኢያሱ መሪነት ከነአንን ወረሱ። ኢያሱ ከሞተ በኋላ የመሳፍንት ዘመን ነበረ። የመጨረሻው መስፍን ሳሙኤል ነበረ። እስራኤላውያን ንጉሥ ይንገስልን ብለው የመጀመሪያው ንጉሥ ሆኖ ሳኦል ተሾመ። ከሳኦል ቀጥሎ ዳዊት ነገሰ። ከዳዊት ቀጥሎ ልጁ ሰለሞን ነገሰ። ከሰለሞን ንግሥና በኋላ እስራኤል ለሁለት ተከፈለች፣ ሰሜንና ደቡብ ተብላ። ከዚህ ጊዜ ጀምሮ የታሪኩን አካሄድ በጥልቀት ለመረዳት ብንሞክር በሚቀጥሉት ጊዜያት ለምናደርገው ምርመራ በእጅጉ የሚጠቅሙንን የታሪክ ክስተቶች ማግኘት እንችላለን። በመጀመሪያ እስራኤል ለሁለት የተከፈለችበትን ታሪክ እንመልከት። ኢዮርባም የተባለ የንጉሱ ሰለሞን የባሪያ ልጅ በንጉሱ በሰለሞን ላይ አምጾ ንጉሱ ሊገድለው ሲፈልግ ወደ ግብፅ ሸሽቶ ሰለሞን እስኪሞት ድረስ በግብፅ ተቀምጦ ነበር። ንጉሱ ሰለሞን ሲሞት በቦታው ልጁ ሮብዓም ነገሰ። ኢዮርብዓምም ይሄንን ሲሰማ ከግብፅ ተመልሶ የእስራኤልን ጉባኤ ሰብስቦ ንጉሱን ሮብዓምን በአባት ዘመን ቀንበር ከብዶብን ስለነበር ቀንበርን አቅልልልን ብለው ሲጠይቁት ንጉሱ ሮብዓም ይበልጥ እጨምርባችኋለሁ እንጂ አላቀልላችሁም ብሎ ሲመልስላቸው የእስራኤል አስሩ ነገድ ማለትም ከአስራ ሁለቱ ነገዶች ሁለቱ የይሁዳና የብንያም ነገድ ሲቀሩ ሁሉም ተሰብስበው ኢዮርብዓምን በሰሜኑ እስራኤል ላይ አነገሱት። ኢዮርብዓምም ህዝቡ እግዚአብሔርን ለማምለክ በኢየሩሳሌም ወደሚገኘው ቤተ መቅደስ ከሄደ ልቡን ወደ ዳዊት ቤት ወይም ወደ ሮብዓም ይመልሳል ብሎ ፈርቶ ሁለት የወርቅ ጥጆችን ምስል ቀርጾ የእስራኤልን ህዝብ ወደ ኢየሩሳሌም መሄድ የለባችሁም ከግብፅ ያወጧችሁ አማልክቶች እነዚህ ናቸው እነርሱን አምልኩ በማለት የእስራኤልን ህዝብ ጣዖት አምላኪ አደረገው። ከዚህም ጊዜ ጀምሮ የእስራኤል መንግሥት ለሁለት ተከፈለ። የሰሜኑንና የደቡቡን የእስራኤል መንግሥት በንጽጽር ብንመለከት የሰሜኑ መንግሥት የእስራኤል መንግሥት ሲባል የደቡቡ መንግስት ደግሞ የይሁዳ መንግስት ይባላል። የሰሜኑ የእስራኤል መንግስት መናገሻ ከተማ ሰማሪያ ስትሆን የደቡቡ የይሁዳ መንግስት መናገሻ ከተማ ደግሞ ኢየሩሳሌም ነበረች። የሰሜኑ የእስራኤል መንግስት አንዱ ሌላውን በሚተኩ ነገስታት ሲመራ፣ የደቡቡ የይሁዳ መንግስት ግን ከዳዊት የዘር ሀረግ ብቻ በሚነሱ ነገስታት ነበር የሚመራው። የሰሜኑ የእስራኤል መንግስት ከተመሰረተበት ከ930 ዓመተ ቅድመ ክርስቶስ እስከወደቀበት 722 ዓመተ ቅድመ ክርስቶስ ድረስ በአጠቃላይ 19 ነገስታት ነበሩት። የደቡቡ የይሁዳ መንግስት ደግሞ ከተመሰረተበት ከ930 ዓመተ ቅድመ ክርስቶስ እስከወደቀበት 586 ዓመተ ቅድመ ክርስቶስ ድረስ በአጠቃላይ 20 ነገስታት ነበሩት። በሁለቱም መንግስታት ውስጥ በተለያየ ጊዜ የተለያዩ ነቢያት ትንቢትን ይናገሩና ሕዝቡን ከጥፋት እንዲመለስ ያስጠነቅቁ ነበር። በመጀመሪያ የወደቀው የሰሜኑ የእስራኤል መንግስት ሲሆን ለውድቀታቸው ዋነኛ ምክንያት የነበረውም የእግዚአብሔርን ቃል አልታዘዝም ብለው ጣዖትን ማምለካቸው ነበር። እግዚአብሔርም በ722 ዓመተ ቅድመ ክርስቶስ በመጨረሻው የእስራኤል ንጉሥ በንጉሥ ሆሴዕ ዘመን በአሶር ንጉስ በስልምናሶር እጅ አሳልፎ ሰጣቸው የአሶር ንጉስ ስልምናሶርም ወደ ሰማርያ ወጥቶ ከበባትና ያዛት የእስራኤልንም ህዝብ ሁሉ ወደ አሶር ምድር ምርኮኛ አድርጎ አፈለሳቸው በመቀጠልም ከ136 ዓመታት በኋላ በ586 ዓመተ ቅድመ ክርስቶስ የደቡቡ የይሁዳ መንግሥት በመጨረሻው የይሁዳ ንጉሥ በሴዴቅያስ ዘመን እግዚአብሔር በባቢሎን ንጉስ በናቡከደነጾር እጅ አሳልፎ ሰጣቸው። የባቢሎን ንጉስ ናቡከደነጾርም ኢየሩሳሌምንና ቤተ መቅደሱን በእሳት አቃጠላቸው። በቤተ መቅደስ ውስጥ የነበሩትንም እቃዎች ሁሉ ማረከ። የይሁዳንም ህዝብ በግዞት ወደ ባቢሎን አፈለሳቸው። ከይሁዳ የመጨረሻው ንጉስ ከሴዴቅያስ በፊት በነገሰው በኢዮአቄም ዘመን ማለትም በ605 ዓመተ ቅድመ ክርስቶስ የባቢሎን ንጉስ ናቡከደነጾር አሶርንና ግብጽን በማሸነፍ የግዛት ማስፋፋት በሚያደርግበት ጊዜ ወደ ኢየሩሳሌም ወጥቶ ከበባት እና ነውር የሌለባቸውንና መልከ መልካሞቹን በጥበብ የተሞሉትን በንጉሱ ቤት መቆም የሚችሉትን ብላቴኖች ከይሁዳ ልጆች ከነገስታቱና ከመሳፍንቱ ዘር መርጦ ማርኮ ወስዶ ነበር። ከእነዚህ ብላቴናዎች መካከል ነቢዩ ዳንኤል አንዱ ነበር። በትንቢተ ዳንኤል ምዕራፍ ሁለት ከቁጥር አንድ ጀምሮ ንጉሱ ናቡከደነፆር ህልም አለመ። በህልሙም የተነሳ መንፈሱ ታወከ፣ እንቅልፍም እንቢ አለው። ንጉሱም ህልም ተርጓሚዎቹንና አስማተኞቹን መተተኞቹንና ከለዳውያኑን ጠርቶ ህልሙንና ፍቺውን ንገሩኝ፣ ካልነገራችሁኝ እገድላችኋለሁ ብሎ አስጠነቀቃቸው። ሁሉም ህልሙን መንገርና ፍችውን ማሳወቅ አልቻሉ። ከይሁዳ ምርኮኞች መካከል የሆነው ዳንኤል ግን ወደ ንጉሱ ቀርቦ ህልሙንና ፍቺውን አሳወቀው። ህልሙም እንዲህ ነበር። ንጉሡ ታላቅ ሐውልትን ቆሞ አየ። ይህም ሐውልት ታላቅና ብልጭልጭታው የበዛ ነበር። የሐውልቱም ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ ጭኖቹም ብረት እግሮቹም እኩሉ ብረት እኩሉም ሸክላ ነበረ እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የሐውልቱን እግሮች ሲመታና ሲፈጭ አየ የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጨ በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ ነፋስም ወሰደው ቦታውም አልታወቀም ሐውልቱንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። የሕልሙን ፍቺ በምንመለከትበት ጊዜም እግዚአብሔር ለናቡከደነጾር ከእርሱ በመቀጠል በምድር ላይ የሚነሱትን መንግሥታት በሕልሙ እንዳሳየው እንረዳለን። የመጀመሪያው መንግሥት የሚወከለው በሐውልቱ ራስ ወይም በወርቁ ሲሆን፣ ሁለተኛው መንግሥት ደግሞ በሐውልቱ ደረትና ክንዶች በብሩ ይመሰላል። ሶስተኛው መንግስት በሐውልቱ ሆድና ወገብ ወይም በናሱ የሚመሰል ሲሆን አራተኛው መንግስት በሐውልቱ ጭኖች ወይም በብረቱ ይመሰላል። አምስተኛው መንግስት በሐውልቱ እግሮች በብረትና በሸክላ ቅይጥ የሚመሰል ሲሆን፣ እነዚያም በአምስተኛው መንግስት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ለሌላ ህዝብም የማይሰጥ ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ከዚህም ትንቢት በመነሳት ከዚያን ጊዜ ጀምሮ በምድር ላይ የተነሱትን መንግስታት ታሪክ ብንመለከት እኛ አሁን ያለንበትን ጊዜ እና ሊመጣ ያለውን መጨረሻ መረዳት እንችላለን። ይህ ትንቢት በተነገረበት ጊዜ በምድር ገናና የነበረው መንግስት ከ626 እስከ 559 ዓመተ ቅድመ ክርስቶስ ድረስ የባቢሎን መንግስት ነበረ። ይሄም የመጀመሪያው ወይም የወርቁ መንግስት ሲሆን ከባቢሎን ቀጥሎ ባቢሎንን በማሸነፍና ግዛት በመንጠቅ የሜዶንና የፋርስ መንግስት ከ559 እስከ 330 ዓመተ ቅድመ ክርስቶስ ድረስ ስልጣንን ተቆጣጥሮ ነበር። ይህም የሚወክለው ሁለተኛውን መንግስት ወይም የብሩን መንግስት ነው። ከሜዶን ከሜዶንና ከፋርስ መንግስት ቀጥሎ የፋርስን መንግስት በማሸነፍና ግዛት በመንጠቅ የግሪክ መንግስት ከ330 እስከ 27 ዓመተ ቅድመ ክርስቶስ ድረስ ስልጣንን ተቆጣጥሮ ነበር። ይህም የሚወክለው ሦስተኛውን መንግስት ናሱን ነው። ከግሪክ መንግስት በመቀጠል ግሪክን በማሸነፍ እና ግዛት በመንጠቅ የሮም መንግስት ከ27 ዓመተ ቅድመ ክርስቶስ እስከ 476 ዓመተ ምህረት ድረስ ለ500 ዓመት እና ከዚያ በላይ ለሚያህል ጊዜ ስልጣንን ተቆጣጥሮ ነበር። ይህም የሚወክለው አራተኛውን መንግስት ብረቱን ነው። የምዕራቡ ሮም መንግስት በ476 ዓ ም መውደቅ እንደ ሮም ውድቀት የሚወሰድ ቢሆንም የምስራቁ ሮም መንግስት በሌላ መጠሪያው የቤዛንታይን መንግስት እስከ 1453 ዓ ም ድረስ ቀጥሎ ነበር። ይህም በህልሙ ላይ የታየውን የአምስተኛውን መንግስት ቅይጥነት ባህሪ እና በአንድ ገናና ወጥነት ባለው መንግስት ስር አለመተዳደርን እንዲሁም የሮም መንግስት ወይም በብረት የተመሰለው መንግስት መቀጠልን በግልጽ ያሳያል። የአምስተኛው መንግስት ባህርያትን ብንመለከት፣ አንደኛ የተከፋፈለ መንግስት ነው። ይሄም ከሮም ውድቀት በኋላ በዓለማችን ላይ የተነሱት መንግስታት ሁሉም ወጥነት ያላቸው አለመሆናቸው፣ አምስተኛው መንግስት ማለትም እኩሉ ብረት እኩሉም ሸክላ የሆነው እኛ ያለንበትን ዘመነ መንግስት ያሳያል። ሁለተኛ እኩሉ ብርቱ እኩሉ ደካማ መንግስታት ይህም ከሮም ውድቀት በኋላ የተነሱት መንግስታት በፖለቲካ በኢኮኖሚ በማህበራዊ ክፍሎች የተከፋፈሉና የክፍፍል መደቦቻቸውም ያደጉ ሀገራትና በማደግ ላይ ያሉ ሀገራት ጭሰኛና ከበርቴ ሌለ ሀያላን ሀገራት ወይም የአንደኛው ዓለም ሀገራት፣ የሁለተኛው ዓለም ሀገራት እና የሶስተኛው ዓለም ሀገራት በመባል የሚከፋፈሉ በህልሙ እንደታየው እኩሉ ብርቱ እኩሉ ደካማ የሆኑበት መንግስት ነው። እኛ ያለንበትም ዘመነ መንግስት ይህንን ያሳያል። ሶስተኛ፣ የተደባለቀ ግን የማይዋሃድ በእነዚህ መንግስታት ዘመን ህዝብ ከህዝብ ይደባለቃል። ብረቱ እና ሸክላው ተደባልቆ እንደታየው ነገር ግን ብረት እና ሸክላ እንደማይዋሃደው አንድነት የሌለው ህዝብ እንደሚሆን ያሳያል። ይሄ እኛ ያለንበትን ዘመነ መንግስት በግልጽ የሚያሳይ መገለጫው ነው። የሁሉም የሰው ዘር እርስ በርሱ ተጋብቶና ተዋልዶ እየኖረ ነገር ግን የማይስማማበትና አንድነት ጨርሶ የሌለበት ዘመን ከአሁኑ ዘመን በፊት ታይቶም አይታወቅም። ከዚህም በኋላ በእነዚያ ነገስታትም ዘመን ማለትም እኛ አሁን ባለንበት ዘመነ መንግስት የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውም አለች፣ ለዘላለምም ጸንታ ትቆማለች። የዚህ ዓለም የመጨረሻ ቀን በምድር መንግስታት ማብቂያና በዘላለማዊው በእግዚአብሔር መንግስት መመስረቻ ጊዜ እንደሚሆን እንረዳለን። ስለዚህም በመጀመሪያው ምርመራችን የመጨረሻው የዓለም ዘመነ መንግስት ውስጥ መሆናችንን ማረጋገጥ ችለናል። ከዚህም በመቀጠል ትንቢቶችን በመመርመር ዘመኑን እያጠበብን ለመረዳት እንሞክራለን። ቸር ቆዩን።